ተመልሰን መተናል አድማጮቻችን፣ አጠራ ጠር ያሉ ስፖርታዊ ዘገባዎችን ወደ እናንተ እናቀርባለን። ዛሬና ሰሞኑን ከተሰሙ ጉዳዮች መካከል የኔማር ጉዳይ ይገኝበታል። ኔማር አራት ልጆች አሉት። የመጀመሪያ ልጁ ወንድ ልጅ ነው። ሉካ ዳሲልቫ ሳንቶስ ወይም ዳቪ ሉካ ወይም ደግሞ ኔማሪኒሆ ጁኒየር ተብሎ ይጠራል። 2011 ላይ ነው የተወለደው እና ከድሮ ፍቅረኛው ነው የተወለደው። ዳቪ ሉካ ወይም ኔማሪኖ ጁኒየር አሁን 15 ዓመቱ ነው እና ሌሎቹ ልጆቹ ሶስት ሴቶች ናቸው። በአጠቃላይ አራት ልጆች ነው ያሉት ኔማር። ሁለቱ ከቀድሞ ፍቅረኛው፣ ሁለቱ ደግሞ ሁለቱ ሴቶች ደግሞ አሁን ካለችው ፍቅረኛው ጋር የተወለዱ ናቸው። 33 ዓመቱ ላይ ነው የሚገኘው ኔይማር እና ዴቪ ሉካ 15 ዓመቱ ነው። በአሁኑ ሰዓት የፍቅረኛው ደግሞ 28 ዓመቷ ነው። ከላሚኒያ ማሌባስ። በጣም የሚገርም እኮ ነው። በጣም ዴቪድ ሉካ የ15 ዓመቱ ዴቪድ ሉካ የኔማር ልጅ ወይም ኔማሪኒዮ ጁኒየር ከ28 ዓመቷ ፍቅረኛው ወይም የ28 ዓመቷ ፍቅረኛው ማርገዟን ሰሞኑን ይፋ ተደርጓል። የአስራአምስት ዓመት ልጅ ሶፊ ያስረግዛል። እንግዲህ ለህክምና ባለሙያዎች እንትሆና ግን አክቹዋሊ ከአስራ ሶስት ዓመት በላይ ገብቶኛል። ግን የወንድ አሁን ሴት ቢሆን ከአስራ ስምንት ዓመታች ሴት ስትሆን የህግ ጥያቄ ያስነሳል አይደለም። በጣም ካላቻ ጋብቻ ብቻ ወይም ካላቻ ያለእድሜ ጋብቻ የሚባል አለ በኢትዮጵያ። እንዲሁም ያስጠይቃል በህግ በውጭ የለም። ለወንዶች ወንዶች የሚከላከል የሃያ ስምንት ዓመት ልጅዘችው ግን በፍቅር ነው አይመስለኝም። ግን የአባቱን ገንዘብ ፈልጋ እንደ አሩ ነው። አዎ ትንሽ ከባድ ነው የዜ ነው። ይህንን ጉዳይ በተመለከተ ኔይማርም ማረጋገጫ አልሰጠም፣ አባት ው አልተናገረም። ውስጥ አዋቂዎች ፖስት አድርጓል። ልጅ ልጅ ሱ ከእሷ ጋር ሁኖ የእርግዝና እንትኑን ማረጋገጫ መሳሪያ ልቻል ነጯ ነገር እሷን አድርገው ቀይ ያሳያል። በጉልህ ቀይ ሲሆን የእርጉዝ ነው የሚያሳየው ሶስቱን አድርጎ ፎቶ ለጥፏል። እና በ33 ዓመቱ ኔማርን አያት ሊያደርገው በጣም ኔማር በዚሁ ከቀጠለ እና በ15 ዓመት አሁንም እሱ የሚወልደው ልጅ የኔማር ልጅ ደግሞ ወንድ ወይም ሴቱ ነው። ከ አስራ አምስት ዓመቱ በኋላ ቢወልድ ብለን ብናስብ ኔማር በ45 በ46 ዓመቱ የልጅ ልጅ ልጅ ያል ማለት ነው። በጣም እኮ የሚገርም እኮ። ኔማር አያት ሊሆን ነው በአርባ ምናምን ዓመቱ በዚሁ ከቀጠሉ ቅድማያ ሊሆን ነው ማለት ነው። እና ብዙ ያልተለመደ አይደለም ግርቤ ራሱ የኔማር ልጅ እንግዲህ ያንን ፖስት አድርጓል። ኔማር ማረጋገጫ አልሰጠም እስካሁን ሰዓት ድረስ እና ትንሽ አነጋጋሪ ዜና ነው። የተለያዩ መገናኛ ብዙሃኖችን ላረጋግጥ ሞከርኩኝ የኔማር ልጅን ፎቶ የያዙ ሀሳቦችን በተለያየ አቅጣጫ ጠቁመዋል። እንግዲህ የወጣው መረጃ ይንን ያሳያል እና ኔይማር የአራት ልጆች አባት አሁን ደግሞ ወንድ ልጁ የመጀመሪያ ልጁ ፍቅረኛው የ28 ዓመቷ ፍቅረኛው ማርገዟን

በ15 ዓመት በ16 ዓመት ነው ብዙ ጊዜ ልጅ የሚወልዱት። አስገራሚ ነው በጣም ረጃ አስገራሚ ነው በጣም እኔ ጋር ግን ስጋቴ የብራዚልን ሕዝብ ቁጥር እንዳይጨምረው ይሄ ልጅ በ15 ዓመቱ ጀምሮ ከጀመረ ኔማርም በ17 ዓመቱ ስለሆነ እንግዲህ፣ ልምድ ነው። ከቤተሰብ አንዳንድ የሚተላለፉ ነገሮች አሉ። አላውቅም። እሺ፣ ከእኔ ጋር ያለው መረጃ አርሰን ቪንገርን በተመለከተ አዲስ ህግ አዲሱን ህግ ለአይኤፍኤቢ ወይም ደግሞ ለህግ አርቃቂ የፊፋ የህግ አርቃቂ ተቋም እንዲያቀርቡ የተጎተጎቱ ነው ያሉት አርሰን ቪንገር። ያቀረቡት ምንድን ነው? ከኦፍሳይድ ጋር በተያያዘ ከዚህ በፊት ኦፍሳይድ የተቃራኒ ቡድን አጥቂ ተከላካዩን በጫማ ጥፍሩ የሚሆን በጣቱ የሚሆን በትከሻው ጫፍ የሚሆን ጥቂት አልፎ ከተገኘ ወይም ቫር የሚያሳየው መስመር የተቃራኒ ቡድን አጥቂ ወይም የተቃራኒ ቡድን ተጫዋች ከአጠገቡ ካለው የተከላካይ መስመር ወይም የተጫዋች ትንሽ ያለፍ ካለ ኦፍሳይድ ነው የሚባለው አይደል። አርሰን ቪንገር እያረቀቁት ያለው ህግ ግን ተጫዋቹ ትከሻው ወይም ምጣቱ ወይም ጉልበቱ ሳይሆን ሙሉ በሙሉ ካልወጣ ኦፍሳይድ መባል የለበትም። ከዚህ በኋላ ህጉ የሚቀየር አለበት ነው። ህጉ መቀየር አለበት የሚል አቋም ይዘው ህጉን እንዲያቀርቡ ታዟል። እና ሊጸድቅ የመጽደቅ ችሉ እድሉ በአይ ኤፍ ኤ ቢ በጣም ከፍተኛ ነው እየተባለ ነው የሚገኙ በሚቀጥሉት ዓመታት፣ በጥቂት ዓመታት ተግባራዊ ሊሆን ይችላል። ይህ ህግ ተጫዋች መቶ በመቶ ካልወጣ በስተቀር ኦፍሳይድ አይባልም። በጣቱም ቢቀድም፣ በጉልበቱም ቢቀድም፣ በትከሻውም ቢቀድም መቶ በመቶ ካልወጣ ኦፍሳይድ አይባልም። ዋነኛ ዓላማው የጎሎችን መጠን ለመጨመርና የበልጥ እግር ኳስን አዝናኝ ለማድረግ እንደሆነ እየተነገረ ነውና፣ አይኤፍኤቢ የዓለም አቀፉ የህግ አውጭ ተቋም የእግር ኳሱ ማለት ነው። በአስቸኳይ ይሄ ነገር ቶሎ ፕሮጀክቱ ተሰርቶ ኦልሞስት አብዛኛው ሀሳቦች ተጠናቀዋል፣ ግን ቶሎ እንዲቀርብለት አርሰን ቪንገርን እየወተወተ እንደሚገኝና ህጉን ለማጽደቅ መዘጋጀቱን የመረጃ ምንጮች እየጠቀሱ ይገኛሉ። ኖቲንጋም ፎረስት አዲስ አሰልጣኝ ቀጥረዋል። የቀድሞ የፐርላይና የኤቨርተን አሰልጣኝ ሸዋንታይች አዲሱ የኖቲንግ ሃም ፎረስት አሰልጣኝ ሆነዋል። ሹዋንዳይች 54 ዓመታቸው ነው። ቀደም ሲል ሮቤርቶ ማንቺኒ አሰልጣኝ ይሆናሉ የሚል ሀሳቦች ወይም ውይይቶች ተደርገው ነበር። ማሪናኪስ አሁንም አሰልጣኝ እየቀያየሩ ነው። በዘንድሮ አመት ሶስተኛ አሰልጣኝ ሆነዋል ኖቲንግ ሃም ፎረስትን በማሰልጠን ከሳቸው በፊት ኦንጄ ፖስት ኮግሉ ነበሩ። 39 ቀን ብቻ ነው የቆዩት። ፖስት ኮግሉ እና በቼልሲ ሶስት ለባዶ መሸነፋቸውን ተከትሎ ለመባረር 17 ደቂቃ ነው የፈጀው፣ ቴክስት እስኪላክ ድረስ ማለት ነው። ማሪናኪስ ቦታውን ወንበሩን ለቀው ነው የወጡት እና ለማባረር ነበር የሄዱት ልክ ሶስት ለባዶ ሲሸነፉ 17 ደቂቃ ከጨዋታው ከተጠናቀቀ ከ17 ደቂቃ በኋላ ቴክስት ተላከላቸው መባረራቸው ይፋ ሆነ ማለት ነው። የኦንጄ ፖስት የኮግሉ እና ሸንዳይች ተክተውታል። ሸንዳይች የ54 ዓመቱ አሰልጣኝ የቀድሞ የበርንላይ እንዲሁም የኤቨርተን አሰልጣኝ ኖቲንጋም ፎረስትን አሁን 18ኛ ደረጃ ላይ ነው የሚገኘው ይሄ ቡድን ከ8 ጨዋታ አንድ ጨዋታ ነው ማሸነፍ የቻለው። እና አስቸጋሪ ጊዜ ነው እያሳለፈ የሚገኘው ከባለፈው ዓመት አንፃር ጋር ሲታይ የኑኖ ስፕሬንቶ ሳንቶ ግፍ ነው ይላሉ በርካቶች። ሹዋን ዳይቺ የመጀመሪያ ጨዋታቸውን በዩሮፓ ሊግ ፖርቶን በመግጠም ነው የሚጀምሩት። ሶፊ ከባድ ቡድን ነው የሚያገኛቸው፣ ቀልባቸውን የሚገፉ ከባድ ቡድን ነው። ከዛ በኋላ በፕሪሚየር ሊጉ በርማውዝን ይገጥማሉ። ሁለቱም ከባድ ናቸው። በዩሮፓ ሊግ ፖርቶን ይገጥማሉ፣ ፖርቶን በመግጠም ነው የሚጀምሩት ሸዋ እንዳይች። ቀጥሎ ደግሞ በርማውዝን በፕሪሚየር ሊጉ እሁድ የሚያደርጉት የጨዋታ ይኖራል። እና ጣሊያናዊ እና የማንችስተር ሲቲ አሰልጣኝ ሮቤርቶ ማንችኒ አልፈልግም ብለው ነው በዚህ ቦታ ላይ እጩ ነበሩ ማርኮ ሲልቫም፣ ነበሩ ልክ አመቱን እንጨርሱ አመቱን በጊዜ አሰልጣኝ ይጨርሱ ብሏቸው የሁለቱ ጥያቄ እንደዛ ነበር። እምቢ አሉ ኢቫንጀሎስ። እና ለሁለት ዓመት ሾን ዳይችን ሹመዋል እስከ 2027። ሾን ዳይችም የቀድሞ የኖቲንጋም ፎረስት ተጫዋች የነበሩትን ኤያን ዋን እና ስቴቭ ስቶንን ምክትል አሰልጣኝ ያደርገው መሾማቸውን ይፋ ያደረጉበት ሂደት አለ። ሌላው እኔ ጋ ያለው መረጃ ሪያል ማድሪድ ነው። ሪያል ማድሪድ ላሊጋውን ከሷል። ግርምዬ ለሚመለከተው አካል የከሰሰውም ቪያሪያል ከባርሴሎና የሚያደርጉት ጨዋታ በአሜሪካ ምድር ለማከናወን በአሜሪካ ለማጫወት ጥረት እየተደረገ ነው የሚገኘው ያው ተወስኖ እንዲካሄድ ግን ልክ አይደለም። የሀገር ውስጥ ውድድር በሀገር ውስጥ ነው እንጂ መካሄድ ያለበት፣ እንዴት ወደ ውጭ ልክ ሂዶ እንዲጫወት ታደርጋላችሁ የሚል ማድሪድ ጥያቄውን አቅርቧል። ክስም ከሷል ወደ ክስ አምርቷል። እንደሚታወቀው እንዳለ አንበሎች ሲቃወሙ ነበረ፣ በሰሞነኛ ጨዋታ ላይ በላሊጋ ኢቭን ፍራንኪ ዲዮንግ ጨምሮ የባርሴሎናው ተጫዋች ሁሉም እየተቃወሙ ልክ አይደለም የላሊጋ ውሳኔ፣ ቪያሪያል እና ባርሴሎና በአሜሪካ ማጫወት በሚል አንድ ጨዋታ ላይ እንዲሁም የሁለቱም ቡድን ተጫዋቾች ልክ ዳኛ ፊሽካ ነፍቶ ጨዋታ ሲያስጀምሩ ለ30 ሴኮንድ ያህል ቆሙ። ተጫዋቾቹ ፊሽካ እኮ ነፍተዋል፣ ዳኛው አስጀምሯል እኮ ቀጣሉ እና በኋላ ላይ ሰው አልገባው ነበር፣ ለምንድን ነው ምናምን ብለው ሲነጋገር ነበር። በኋላ ላይ ግን መረጃው እንዳሳየው ከሆነ ተቃውሞ ነው። ለምን በላሊጋውን በዎች ታጫውታቻችሁ የሚል መረጃ ነው። ከጥቂት ደቂቃዎች በፊት ግርምያ አርሰናል ይቅርታ ጠይቋል። ስለ ሙቁኋ ይቅርታ ጠይቋል፣ ይቅርታ ጠይቀዋል አርሰናሎች። ግን ያስቀመጡት ምንድን ነው በእርግጥ ተበላሽቶ ነበረ እነሱ በገቡበት ሰዓት ልምምድ ሊያደርጉ ሲሉ፣ ወዲያው ግን አስተካከል ነው። እና ከተስተካከለ በኋላ 1930 ላይ ከመውጣታቸው በፊት ከልምምድ ከመውጣታቸው ተስተካክሏል ተብሎ ተነግሯቸዋል። ግን ማሳጣት ስለፈለጉ ጥለው ሄዱና ሙቁሃ አጣና ብለው ተናገሩ እንጂ ተስተካክሎላቸው ነበር በሚል ያም ቢሆን ግን ይቅርታ ጠይቀዋል አርሰናሎች ብለዋል። ግርመኛ የመጨረሻ ዜና፣ ጋብርኤል ጄሱስ ከተገመተው ጊዜ ቀድሞ ታህሳስ ወር ላይ ወደ ሜዳ እንደሚመለስ ተረጋግጧል። ከዛ ብዙ ይቆያል ተብሎ ነበር። ጋብሪኤል ጀሱስ ታህሳስ ወር መጀመሪያ ላይ ወደ ጨዋታ ወደ ጨዋታ የሚገባበት